እያልኩኝ ወደ ዛሬው ቪዲዮ አመራለሁኝ። ይህንም ቪዲዮ ስትሰሙ ላይክ እያደረጋችሁ ተቀላቀሉኝ ማለት ነው። እንደዚህ ምርድ ምቅ ብሎባት በውበቷ ላይ ውበት ጨምራ አርቲስት ፍናን ህድሩ ወደ ሶሻል ሚዲያ ብቅ በኢንስታግራሟም ፖስት አድርጋለች ማለት ነው። በተለያዩ ሶሻል ሚዲያ ላይ እጅግ መነጋገሪያ ሆናለች ማለት ነው። እሱም ምንድን ነው? ለመጀመሪያ ጊዜ እንግዲህ አርቲስቷ በዚህ አለባበስ ሶሻል ሚዲያ ላይ ያውም ደግሞ እጅግ በጣም ትልቅ የሚባል መስጊድ ውስጥ ታይታለች ማለት ነው። ይህንን ያዩ ሰዎች ብዙዎቹ ክርክር ላይ እና ውዝግብ ላይ ይገኛሉ። ምክንያቱም አርቲስቷ እስልምናን ተቀብላለች። የአባቷም ስም ከሷም ስም ተነስተን ስናይ የሙስሊም ስም ነው። ምናልባት በእናቷ በኩል ይሆናል። እስከ ዛሬ እምነቷን ሌላ እምነት የነበራት የሚሉም ብዙ አስተያየቶችን አይተናል ሰምተናል ማለት ነው። በነገራችን ላይ ፍናን ህድሩ፣ ህድሩ የሚባል የእስልምና ስም እንደሆነ ነው እኔ የማውቀው። በእርግጥ ደግሞ በስም አይደለም ሃይማኖት የሚወሰነው። ነገር ግን በውበት ላይ ውበት እንደዚህ አምሮባት ከዛ መራቆት ከዛ መገላለጥ ስላየት ደስ ብሎኛል። በነገራችን ላይ በውበት ላይ ውበት ነው የጨመረባት ምን ያክል ሂጃብ ውበት እንዳለው በእሷ ላይ እራሱ ማየት ትችላላችሁ። በነገራችን ላይ ውድ ቤተሰቦች፣ የትኛውም እምነት ተገላለጡ ተራቆቱ ብሎ አያዝም። ሴት ልጅ ትሸፋፈን፣ ሴት ልጅ ትከናነብ ነው የሚለው ማለት ነው። ግን አንተገብረውም። በተለይ አንዳንዶቹ አይተገብሩትም። አሁን ብዙ ሙስሊሞች ሌላ ነገር ላያደርጉ ይችላሉ። ሂጃባቸውን ግን በፍጹም እንትን አይሉም ማለት ነው። እና የሴት ልጅ ውበቷ ሂጃብ ነው። በነገራችን ላይ ወደ ዋናው ረእሴ ስገባ አርቲስት ፍናን ህድሩ ይሄንን ፎቶ በትልቅ መስጊድ ውስጥ ሆና ፖስት ያደረገችው እስልምናን ተቀብላ ነው ወይስ ምንድን ነው? ብዙዎቹ ሰልማለች ይላሉ፣ ግማሹ ደግሞ አልሰለመችም ይላል። እኔ ግን የደረሰኝ መረጃ አለ። እሱን ወደ እናንተ እንካችሁ ልል መጥቻለው ማለት ነው። አርቲስት ፍናን ህድሩ አሁን ላይ የምትገኘው በዱባይ ኢማረት ውስጥ ነው ማለት ነው። ይህንን ፎቶ በራሷ ኢንስታግራም ላይ ነው ፖስት ያደረገችው። እንግዲህ ነጭ ሂጃብ ከነሙሉ ቀሚሱ ለብሳ ምናምን በጣም አምሮባት በትልቅዬ እጅግ በጣም በሚያምር ግዙፍ የሆነ መስጊድ ውስጥ ነው የተገኘችው። እዚህ መስጊድ ውስጥ ብዙ የሌላ ሀገር ዜጎች የተለያየ እንትን የተለያየ እምነት ያላቸው ሙስሊም ሊሆን ይችላል፣ ክርስቲያንም ሊሆን ይችላል። የተለያየ እምነት አልባም የሆነ እምነት አልባም ያለው ሰው ማለት ነው። ማለት እምነት አልባ የሆነ ሰው ራሱ መግባት የሚችልበት እንዲሁም ደግሞ ጉብኝት የሚደረግበት በዱባይ ኢማራት ውስጥ የሚገኝ ትልቅ መስጊድ ነው ማለት ነው። ይህ መስጊድ የማንኛውም እምነት ተከታይ ገብቶ መጎብኘት ማየት፣ የተለያዩ ቦታዎችን መስጊዱ ውስጥ ያሉትን ነገሮች መጎብኘት የሚችል መሆኑንና እሷም አርቲስት ፍናን ህድሩ እስልምናን ተቀብላ ሳይሆን ይህንን መስጊድ ለጉብኝት እንደሄደችበትና ለጉብኝት የተነሳችው ፎቶ እንደሆኑ እንደሆነ ተረጋግጧል ማለት ነው። በዚህ አጋጣሚ ያው ታውቃላችሁ ሁሉም እንደየንትኑ ነው ማለት ለእምነቱ ያላት ክብር እንደዚህ ተገላልጦ ተራቅቶ መግባት ስለማይቻል ልክ እስልምና በሚያዘው መሰረት ተሸፋፍና ለብሳ ንጹህ ሆና በሚፈቅደው መሰረት ገብታለች ማለት ነው። እሷ ብቻ ሳትሆን ከዚህ በፊትም ብዙ አርቲስቶች ገብተው ጎብኝተውታል። የሆነ ሰዓት ታስታውስ ከሆነ መስዑድና እሸቱ ዱባይ ሄደው ነበር፣ ለጉብኝት የዛን ሰዓት እሸቱም ገብቶ ነበረ። ብዙ የኢትዮጵያ አርቲስቶች ከኢትዮጵያ ውጭ ያሉ የሌላ እምነት ተከታዮች እየሄዱ የሚጎበኙት መስጊድ ነው፣ ይሄ መስጊድ ማለት ነው ሶላት ምናምን ሊሰገድበት ሳይሆን ለጉብኝት የተሰራ በውስጡ ብዙ ነገሮችን የያዘ የእስልምና ሃይማኖት ነገሮችን የሚያስተምር የያዘ ትልቅ መስጊድ ነው እና ማንኛውም ሰው ከእስልምና እምነት ተከታይ ውጭ የሚሆነ ሰው እዛ መስጊድ ውስጥ ገብቶ መጎብኘት እንደሚችል እና አርቲስቷም በዚህ አለባበስ የገባችው ለጉብኝት ሄዳ እንደሆነ ሙሉ መረጃው ደርሶኛል። በጣም በጣም አምሮባታል። በነገራችን ላይ ሁሉም የተለያየ እምነት ተከታይ እንደዚህ በሂጃብ ተራቁቶ ተገላልጾ ከሚሄድ እንደዚህ በሂጃብ ሽፍንፍን ብሎ ሲሄድ በጣም ነው የሚያምረው። እውነት እናውራ ከተባለ ዛሬ ላይ ስንገላለጥ ዝሙት ይስፋፋል፣ በሽታ ይስፋፋል፣ እንደዚህ መደፈር ይስፋፋል። ብዙ ነገር አለ። ወንዶችን ለተለያዩ ስሜት መነሳሳት ይገፋፋቸዋል፣ ተገላልጦ መሄድ ማለት ነው እና አርቲስቷ ሰልማ አይደለም። ልብ ካላችሁ እጇ ላይ ራሱ መስቀል አላት። እና ሰልማ ሳይሆን የ ዱባይ ኤማራት ውስጥ የሚገኝ ትልቅ መስጊድ ላይ ጉብኝት እያደረገች ነው። እኔ በጣም የሚገርመኝ አንድ ሰው ሰለመም አልሰለመም የሚጠቅመው ለራሱ ነው። ብዙ ኮሜንታ ያለው ይጣላሉ። አልሰለመችም፣ ሰልማለች፣ አልሰለመችም፣ ሰልማለች፣ ኮሜንት ላይ ማለት ነው። ቲክቶክ ላይ መነጋገር ሆናለች፣ ፌስቡክም ላይ መነጋገር ሆናለች። እሷው ራሷ በራሷ በኢንስታግራሟ ላይ ነው ፖስት ያደረገችው ማለት ነው። እና ውድ ቤተሰቦቼ ብዙዎቻችሁ ግራ ስለተጋባችሁ ይህንን መረጃ ወደ እናንተ ይዤላችሁ የመጣሁት እውነቱን ልንገራችሁ ብዬ ነው። ብዙዎቹ ሰለመች ማሻአላህ እያሉ ፖስት ያደርጋሉ በነሺዳ ምናምን እያቀነባበሩ ማለት ነው። እሷ አልሰለመችም። ነገር ግን ዱባይ ኤማራት ውስጥ የሚገኝ ትልቅ መስጊድ ለጉብኝት ብቻ የተሰራ ያንን ለመጎብኘት ስትሄድ በዚህ አለባበስ መሄድ ስላለባት እንደዚህ ለብሳ ስለሄደች ነው ማለት ነው። ይሄ ነው እውነታው ያለው ማለት ነው። እርግጠኛ ነኝ ሰሞኑን ወይ ሰይፉ ጋር ልትቀርብ ትችላለች። በጣም በጣም በጣም መነጋገሪያ ነው የሆነው ሶሻል ሚዲያ ላይ እና ሂጃብ ምን ያክል ውበት እንዳለው በሷ ላይ ራሱ ማየት ትችላላችሁ። ክርስቲያኖችም የተለያየ እምነት ተገላለጡ ምናምን አይልም በነገራችን ላይ አሁን የማርያምን ፎቶ አይታችሁ ከሆነ አንድ ቦታ እንኳን የተገለጸ የለም ስናይ ማለት ነው። እና ለሴት ልጅ ሂጃብ ውበቷ ነው፣ በየትኛውም ሆነ እምነት ሂጃብ ውበቷ ነው። በቃ ይህንም ማለት ወዳለው ስለነበረን ቆይታ አመሰግናለው። አርቲስት ፍናን ህድሩ አልሰለመችም። ቪዲዮውን እስከመጨረሻው እየሰማችሁ ትረዱኛላችሁ። መልካም ጊዜ ወዳችኋለሁ። ባይ ባይ